በአማራ ክልል በቀጠለው ጦርነት በ305ኛ ኮር በሚገኝ አንድ ሬጅመንት ውስጥ በተቀሰቀሰ የብሔር ግጭት በርካታ የሰራዊት አባላት ሕይወታቸው ማለት ሰምቷል። በዚህም የሰራዊት አባላት እርስ በእርሳቸው መተማመን ባለመቻላቸው ገሚሱ ከአዱ የከዳ መጥፋቱን የተነገረው በዝርዝር የምንመለከተው መረጃችን ነው። ሦስተኛ ቀኑን ባስቆጠረው ዘመቻ አንድነት የ73ኛ ክፍለ ጦር አዛዥ ኮሎኔል አባተ ሞላም በጎጃም ቀጠና በተደረገው ውጊያ መገደሉ ሲነገር ከኮሎኔሉ እጅ የተገኙ ዶክመንቶች ደግሞ የአራት ኪሎ ሹማምንትን ማስደንገጡን የተሰማው ለመሆኑ በኮሎኔሉ እጅ ፋኖ ምን አይነት ዶክመንት አገኝ የሚለውን በስፋት የምንመለከተው መረጃችን ነው። ታደምጡታላችሁ። የአማራ ፋኖ ባወጀው አዲስ ዘመቻ በጎንደር ቀጠና በርካታ ከተሞች ሲያዙ፣ ዛሬ አመሻሽኑ ፋኖ ወደ ጎንደር ከተማም እየተመመ እንደሚገኝ ምንጮች ገልጸዋል። እንደ ምንጮች ገለጻ ከሆነ ውጊያው ከጎንደር ከተማ በቅርብ ቀት አመሻሹን መጀመሩን የገለጹት፣ ተጨማሪ መረጃ አለን ተሰሙታል። ናችሁም፣ ይህ ዱካ ኒውስ ነው። ዱካ ኒውስ አስቸኳይ ነው ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርሶ ያስደምጥናችሁን ዜናዎች፣ እንዲሁም ሌሎች መረጃዎችን ወደ እናንተ ክቡራን ቤተሰቦች በስፋት እናደርሳችኋለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር በማድረግ እስከ ፍጻሜው አብራችሁን ትቆዩበት። አሁን በቀጥታ ወደ መረጃዎች አለፍን። በድጋሚ አብራችሁን ቆዩም። በሶስት መቶ አምስተኛ ኮርስር በሚገኝ አንድ ሬጅመንት ውስጥ በተቀሰቀሰ የብሔር ግጭት በርካታ የሰራዊቱ አባላት ህይወታቸው ማለፉ ተሰማም። በዚህም የሰራዊቱ አባላት እርስ በርሳቸው መተማመን ባለመቻላቸው ገሚሱ ከአዱ የከዳ መጥፋቱ ተነግሯል። በሌትናል ጀነራል ሞሐመድ ተሰማ በሚመራው ምስራቅ እዝ 355ኛ ኮርስር በሚገኝ አንድ ሬጅመንት ውስጥ በተቀሰቀሰ የብሔር ግጭት በርካታ የሰራዊቱ አባላት ህይወታቸው ማለፉና በርካቶች ደግሞ ቆስለው ወደ ስታል መወሰዳቸውን ምንጮች ገልጸዋል። ግጭቱ የተነሳው በአትሚስ ስር በሶማሊያ ሰላም ማስከበር ተልእኮ ላይ ከሚገኝ ሬጅመንት መካከል በአንደኛው ሲሆን እስካሁን ባለው መረጃ መሰረትም በርካታ የሰራዊት አባላት ህይወታቸው ሲያልፍ፣ በርካቶች ደግሞ መቁሰላቸውን የተነገረው የግጭቱ መነሻ የሬጅመንቱ አመራሮች ሰራዊቱን ሰብስበው በአማራ ክልል ስላለው ወቅታዊ ሁኔታ ገለጻ እያደረጉ በነበረበት ወቅት ሲሆን የአማራ ህዝብ የሚያንቋሽሹ ፀያፍ ቃላቶችን በመጠቀማቸው በዚህም የአማራ ተወላጅ የሆኑ የሰራዊቱ አባላት ለምን ህዝባችን ተሳደባላችሁ የሚል ጥያቄ ስላነሱ በመረሸናቸው ምክንያት እንደሆነ ተመላክቷል። በዚህም በሬጅመንት ውስጥ የነበሩ ሌሎች የአማራ ተወላጅ ሆነው የሰራዊት አባላት ለምን ጓዶቻችን ይረሸናሉ በሚል ተቃውሞ ያነሱ ሲሆን ጉዳዩም ወደ ከፋ ግጭት ማምራቱናም ሰራዊቱ ጎራ ለይቶ እርስ በርስ ውጊያ ማድረጉን ምንጮቻችን አክለው ገልጸዋል። ከሚከፍለው ግብር በተጨማሪ ያበላን ያጠጣን በተጠቃን ጊዜ ከጎድናችን የቆመልንን የአማራ ህዝብ መስደብና ማንቋሸሽ የለበትም ያሉ የደቡብን ጨምሮ የሌሎች ብሔር ብሔረሰብ ተወላጅ የሆኑ የሰራዊት አባላት የአማራ ተወላጅ ጓዶቻቸው ጋር የተሰለፉ ሲሆን የሬጅመንቱ አመራሮች ደግሞ የራሳቸው ብሔር ተወላጅ ከሆኑት ጋር ተሰልፈው በቡድን መሳሪያ ጭምር የታገዘ ውጊያም አድርገዋል ነው የተባለው። በዚህ ውጊያ ከሁለቱም ወገን በርካታ ቁጥር ያላቸው የሰራዊት አባላት ሙትና ቁስለኛ ሲሆኑ በወታደራዊ ካምፕ ውስጥ የነበረ ንብረትም መውደሙን የተገለጸው፣ ወታደራዊ አዛዦቹ የአማራ ተወላጅ የሆኑ የሰራዊት አባላት ላይ የሰጡትን ትእዛዝ እንዲያስፈጽሙ የነበሩ የኦሮሞ ተወላጆችን ጨምሮ በርካታ የሰራዊት አባላት ከነሙሉ ትጥቃቸው ከአዳቸው ከርተው በመውጣት የደረሱበት አለመታወቁም ተነግሯል። ጉዳዩ የዙ አመራር ለሆነው ሌተናንት ጀነራል መሐመድ ሰማይ ደረስ ሲሆን ያለፉት ሁለት ቀናት ከጠቅላይ መምሪያ ከመጡ ወታደራዊ አመራሮች ጋር ዝግ ስብሰባ ማድረጉንም ነው ወታደራዊ ምንጮቻችን የገለጹትም። በሌላ በኩል ኮሎኔል አባተ ሞላ መገደሉ ተሰምቷል። ሶስተኛ ቀኑን ባስቆጠረው ዘመቻ አንድነት የ73ኛ ክፍለ ጦር አዛዥ ኮሎኔል አባተ ሞላም በጎጃም ቀጠና በተደረጉ መገደሉን ከስፍራው ተገኝቼ ተመልክቻለሁ ሲል የዘገበው አሻራ ሚዲያ ነው። በዘመቻ አንድነት የአማራ ፋኖ በጎጃም ጎጃም ክፍል ክፍለ ዘንገዳ ብርጌድ እና ጊዮን ብርጌድ አችፋ ዋካኔ ላይ መጋቢት 12 ቀን 2017 ዓ.ም ባደረጉት አውደ ውጊያ ኮሎኔል አባተ ሞላ የተባለ የሶስተኛ ክፍለ ጦር አዛዥ ተገድሏል። ምን የተባለውም ኮሎኔል አባተ ሞላ በፋኖ ሲገደል አንድ ስናይፐር፣ አንድ ስታር ሽጉጥ ከነሙሉ ትጥቅና አጃቢዎቹ፣ እንዲሁም መገናኛ ሬዲዮ እና 140 ሺህ ብር ከተለያዩ ወታደራዊ ሰነዶች ጋር በፋኖ መያዛቸውም ተጠቁሟል። በሌላ በኩል በደቡብ ወሎ ዞን በመሀል ሳይንት ወረዳ ትናንት መጋቢት 11 ቀን 2017 ዓ.ም ከንጋት ጀምሮ እስከ ቁለቀን ድረስ በተደረገ ውጊያ የባዴን ተላላኪ በሆኑ የሚሊሻና አድማ ብተና አባላት ላይ ከባድ የሆነ ሰብዓዊና ቁሳዊ ውድመት መድረሱ ታውቋል። ውጊያው የተካሄደው በወረዳው ወጅድና ወርቅ ማውጫ በተባሉ ሁለት ቦታዎች ላይ ሲሆን በዚህም በርካታ ቁጥር ያላቸው የአድማ ብተናና የሚሊሻ አባላት ሙትና ቁስለኛ መደረጋቸውን የአማራ ፋኖ ወሎ ቤት አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ስር የሚገኘው አትሮንስ ብርጌድ አስታውቋል። የሚሊሻና የአድማ ብተና አባላቱ ከአትሮንስ ብርጌድ ጋር ውጊያውን ያደረጉት ራሱን የመከላከያ ሰራዊት ብሎ የሚጠራው ጸረ አማራ ቡድን በሚሰጣቸው የከባድ መሳሪያ ሽፋን ታግዘው ቢሆንም ነገር ግን ከወደ ፋኖ የሚሰነዘርባቸውን የጸረ ማጥቃት እርምጃ መቋቋም ባለመቻላቸው ሙትና ቁስልኛ ከመሆኑ የተረፉት እግረ ወጪ መሻቸውን ነው ብርጌዱ ያስታወቀውም። በትናንቱ ውጊያ በርካታ ቁጥር ያለው የነሰው ክላሽንኮቭ መሳሪያና ተተኳሽ ማርከናል ሲል ያስታወቀው ብርጌዱም በተጨማሪም የአገዛዙን ወታደራዊ ማዘዣ ካምፕ በማፈራረስ ቀጠናውን ለመቆጣጠር ችለናል ብሏል። ክቡራን ቤተሰቦች መረጃችን ሲቀጥል በሁሉም የአማራ ግዛቶች መጋቢት 10 ቀን 2017 ዓ ም የተጀመረው የፋኖ ወታደራዊ ማጥቃት በጎንደር ግንባር አንጸባራቂ ድሎችን ማስገኘቱ ሰምቷል ከተጀመረ ሶስተኛ ቀኑን ባስቆጠሩ ዘመቻ አንድነት የጎንደር ግንባር በማእከላዊ ጎንደር ዞን የምስራቅ ደንቢያ ዋና መቀመጫ ቆላድባ ከተማን ፋኖ በመቆጣጠር መሽጎ የነበረውን ያገዙት ኃይል ሙትና ቁስለኛ በማድረግ ጀብድ የፈጸሙት የአማራ ፋኖ አንድነት በጎንደር የታድሎ ብርሃን ክፍለጦር ሲሆኑም በጎንደር ከተማ ቅርብ ርቀት በስምሰት ጥቃት ለማድረስም ልዩ ስሙ ጉንብሬት በተባለ ቦታ ላይም የታድሎ ብርሃን ክፍለጦር አካል ሻለቆች ጥቃት አድርሰዋል የተባለውም በዚህም በድምሩ ከ31 በላይ ሞት ከ13 በላይ ቁስለኛ የሆነበት ድል የተመዘገበ ሲሆን ቆላድባ ከተማም ነጻ መሆኗ ተረጋግጧል። በዚሁ የጎንደር ቀጠና በማዕከላዊና ሰሜን ምዕራባዊ የጎንደር ቀጠናም በተከታታይ ቀናት በደረሰበት ምትና የአማራ ፋኖ አንድነት በጎንደር ወታደራዊ ቁመና በመገምገም ቀጠናውን ለቆ ለመውጣት የወሰነ ያገዙ ኃይል በታች አርማጮ ወረዳ ሙሴ፣ ባምብ፣ ኩርቢ፣ ማሂን፣ ዋልያም፣ አርጎዬም ጅንግር ከተሞች በዘመቻ አንድነት ነጻ ሆነዋል ሲል የፋኖ ቃል አቀባዩ ገልጿል። ከዚህ በተጨማሪ በማዕከላዊ ጎንደር አርማጮ ወረዳ ዳንጉራ ታጉርና ሞገሴ ከተሞችም እንዲሁ ነፃ ሆኗል የተባለው። ይህ በእንዲህ እንዳለ በደቡባዊ ጎንደር ቀጠና ደራ ሙሴት ባገዙ ሹመኞች ላይ ያነጣጠረ ጥቃት በፋኖ ሲደረግ በዚህም ከሰባት በላይ ተደምሷል ተብሏል። ክቡራን ቤተሰቦች ከዱካ ኒውስ ለሰዓቱ የነበሩ መረጃዎች እነኚህን ይመስሉ ነበር። በቀጣይ ብሬኪንግ ዜናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት የአለም ጫፍ በሰላም ቆዩኝ።